ቤተ ክርስቲያን አትታደስም ብለን ስንናገር ሃይማኖቷ ላይ ወይም አስተምህሯ ላይ ነው። ትምህርቷ ላይ ወይም አስተምህሯ ላይ አንዲት ነጥብ እንኳን መጨመርም መቀነስም አትችልም። በነገራችን ላይ ቤተ ክርስቲያን ስልጣኑም የላትም። ይሄ ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ አንድ አምላክ ይሁን እያልኩኝ መልካሙን ሁሉ እየተመኘው ዛሬ ደግሞ እንደ እግዚአብሔር ፈቃድ አንድ መልክ ይዤ ወደ እናንተ መጥቻለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ክብር ለአምላካችን ለእግዚአብሔር ይሁን። ከመጽሐፍ ቅዱስ አንድ ክፍል እናነብና ከዚያ በኋላ ደግሞ እስቲ ስህተትን እንገመግማለን። የስህተት ትምህርትን በእግዚአብሔር ቃል እናፈርሳለን። ክብር ለአምላካችን ለእግዚአብሔር ይሁን። ወዳችኋለሁ፣ ተባረኩልኝ። ይህንን መልእክት ደግሞ ለሁሉም እንዲዳረስ የቻላችሁትን ሁሉ አድርጉ። እግዚአብሔር ጸጋውን ጨምሮ ጨምሮ ጨምሮ ያብዛላችሁ። በዚህ የምትስማሙ አሜን፣ አሜን፣ አሜን በሩ ክብር ለአምላካችን ለእግዚአብሔር ይሁን። ከእግዚአብሔር ቃል አንድ ክፍል እናነብና በዚያ መሰረትነት የሐሰት ትምህርቶችን እንመረምራለን። ቀልድ የለም፣ ድርድር የለም። በእውነት ላይ አንገት የሚሰጥ ከሆነ እንሰጣለን። በኢየሱስ ክርስቶስ ጉዳይ ላይ መሞት ካለብን እንሞታለን። ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ እስመ በእንቲያዊ ይቀትሉ ነው ሁሉ አሚረ ስለ እርሱ ቀኑን ሁሉ እንገደላለን። መኑ የሃድገነ ፍቅሮ ለክርስቶስ፣ ምንም ይሁን ምን እንጂ ከክርስቶስ ፍቅር ግን የሚለየን የለም። ዋ ስለ አንተ ቀኑን ሁሉ እንገደላለን፣ ከክርስቶስ ፍቅር ግን የሚለየን የለም። ረሃብ ነው ሰይፍ ነው ስደት ነው መከራ ነው በፍፁም የሁሉ አይለየንም ማለት፣ እንዴት መጣበቅ ነው፣ እንዴት መያያዝ ነው። የሚገርም ሕይወት መኖር ያለብን መለማመድ ያለብን ይሄንን ነው። አሁን ወደዚህ ጸጋ ለመድረስ፣ ወደዚህ ከፍታ ለመድረስ ራሳችንን መግዛት ራሳችንን ማስለመድ አያችሁ። ሁልጊዜ ጥግ ጥግ አይነት ክርስትና ከሆነ የጭካኔ አቅም አይኖረንም። የውሳኔ አቅም አይኖረንም። ነገሮች ጨክነው በከበቡን ጊዜ ከነገሮት በመፍራት ብዙ ነገር ልናጎደል እንችላለን። ስለዚህ ልምምድ ይኖረን። ጸሎታችን ከልብ የሆነ ይሁን። ከልብ ካልሆነ ጸሎታችን ግዴላችሁም፣ እንዲያው መጽህ ዝም ብሎ ስለማይጠቅም እናቆመው። የልብ ጸሎት ለመጸለይ ግን ቆም ብለን እናንሰላስል፣ ጊዜ እንውሰድ። ከልቤ መጸለይ አለብኝ። ጌታዬ ኢየሱስ ክርስቶስ እንደ ጸለያት አብ እንደሰማት አይነት ጸሎት መጸለይ አለብኝ። ያንን ነው መልመድ ያለብን እንጂ ዝም ብሎ ድንፋታ አይደለም። ዝም ብሎ መጽሐፍ ማንበብ ማገላበጥም አይደለም። ይሄ ጸሎት አይደለም። እስኪ አንድ ቃል ከመጽሐፍ ቅዱስ እናንብብና ወደ ጉዳዩ እንሄድ። ዛሬም ከቅዱስ ጳውሎስ መልእክት ነው የማነብላችሁ። ክብር ለአምላካችን ለእግዚአብሔር ይሁን። አንዳንድ ሰዎች የሚነካና የማይነካ ነገር አለ እያሉ እየፈሩ በተለይ የሚታደስ የማይታደስ በሚል ነገር ላይ ግራ ተጋብተውና ጨልሞባቸው ግን በጭፍን ደግሞ አገልጋይ መስለው የሚታዩ አሉ። እነዚህን ሰዎች ጸጥ ማሰኘት ስላለብን ከምን አንጻር ነው እኛ ቤተ ክርስቲያንን እንደ እግዚአብሔር ቃል ትኑር፣ የኑፋቄና የሐሰት አስተምሮዎቹን ታስወግድ የምንለው? ከምን አንጻር ነው? ሐዋርያው ቅዱስ ጳውሎስ አንድ ነገር ይናገራል፣ እሱን ላንብብላችሁ። ምዕራፍ አስር ነው። አንደኛ ሁለተኛ ቆሮንቶስ ምዕራፍ አስር ቁጥር ሶስት ጀምሮ እስከ ስድስት ያለውን ላንብብ። በሰው ልማድ ምንም እንኳ የምንመላለስ ብንሆን፣ በሰው ልማድ ሲል እንደ ሰው ሰውኛ በዚህ ዓለም ገበያ መውጣት፣ መሄድ፣ መምጣት፣ ስራ መዋል፣ መግባት፣ የቤት ስራ መስራት የመሳሰለውን ኑሮ ስንኖር እንደ ማንኛውም ሰው ነው የምንኖረው። ማህበራዊ ኑሮውን መጋራት እንደ ማንኛውም ሰው ነው የምንኖረው። ነገር ግን የኛ ሕይወት ከዚህ ያለፈ አለ። ከዚህ የላቃ ትልቅ ዓለም ትልቅ ኑሮ አለ። ያንን ጳውሎስ እንዲህ ገልጠዋል። እንደ ሰው ልማድ አንዋጋም፣ የጦር ዕቃችን ስጋዊ አይደለምና ምሽግን ለመስበር ግን በእግዚአብሔር ፊት ብርቱ ነው። የሰውን አሳብ ልብ በሉ። የሰውን አሳብ በእግዚአብሔርም እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። የሰውንም አሳብ በእግዚአብሔርም እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ለክርስቶስም ለመታዘዝ አይምሮን ሁሉ እንማርካለን። መታዘዛችሁም በተፈጸመች ጊዜ አለመታዘዝን ሁሉ ልንበቀል ተዘጋጅተናል። በፊታችሁ ያለውን ተመልከቱ። ማንም የክርስቶስ መሆኑን ተረድቶ ቢሆን ይህን እንደገና በራሱ ይቁጠረው በማለት ሐዋርያው ቅዱስ ጳውሎስ ሰፊ ምክር ይመክራል። እንዴት ደስ የሚል ምክር ነው! እንዴት የሚያበረታ ምክር ነው! ራሳችንን እንድናይ የት ላይ እንዳለ የት ላይ መቆም እንዳለብን ሰልፉ ምንና እንዴት እንደሆነ ውየው የት ላይ እንደሆነ በደንብ አድርጎ ጳውሎስ አሳይቷል። ክርስቲያን እንዴት እንደሚኖረ ዝም ብሎ ማንም ሰው እንደሚኖረው ይመስላል እኮ። እንደዚህ ብንመላለስ እንደ ሰው ልማድ ብንመላለስም፣ አለ እኮ ሰውኛ ልማድ አለ። ማንም አይዛብ እንደሚኖረው ማንም ያላመነ ያመነ ምናምን እንደሚኖረው እንዲሁ እንመላለሳለን አለ። ነገር ግን የእኛ ጉዳይ እዚያ ላይ እያበቃ ወይም ደግሞ በዚያ የተገደበ አይደለም። ውጊያችን ሰማያዊ፣ ሰልፋችን ሰማያዊ፣ የጦር ዕቃችን ልዩ ነው። ከስጋና ከደም ጋር አንዋጋም። ሐዋርያው ቅዱስ ጳውሎስ በሚገርም ሁኔታ ነው የገለጠው። ስለዚህ ምን ማለት ነው? በእግዚአብሔር ሐሳብ የሰውን ሐሳብ በእግዚአብሔር እውቀት ላይ የሚነሳውን ያን ክፉ አለመታዘዝ ለመበቀል ተዘጋጅተናል፣ እናፈርሰዋለን የሚለው ለመሆኑ የሰው ሐሳብና የእግዚአብሔር እውቀት ምንድን ነው? ይህንን እንድትይዙልኝ፣ እመጣበታለሁ ወደ ሰውየው መልዕክት። ሰውየው በምን ኮንፊውዥን ውስጥ፣ በምን ግራ መጋባት ውስጥ፣ በምን መደናገር ውስጥ እንዳለ ለማየት እንድንችል ነው። ከወዲሁ ይህንን ትምህርት እያሳየኋችሁ ያለሁት ቀድሚው ወንጀሉን ላሳያችሁ። የሰው ሀሳብ አለ፣ የእግዚአብሔር ደግሞ እውቀት አለ። እንግዲህ የሰው ሀሳብ ካል ከምድር ያለፍ አይደለም። ከምድር የዘለለ አይደለም። በሰው አይምሮ፣ በሰው እውቀት፣ በሰው ሀሳብ የተለካ ምድራዊ የሆነ ምድራዊ ፍልስፍና የሆነ የዚህ ዓለም ነገር ነው። እምነትን ቢባል አምልኮ ቢባል የሰው ሀሳብ ከጣወት ያለፍ አይደለም። ከከንቱ ትምህርት ከምናምንት የትምህርት የዘለለ አይደለም። በምንም ተአምር ሰው በራሱ ፍልስፍናና በራሱ እውቀት ትክክለኛ አምልኮ፣ ትክክለኛ ስግደትና ዝማሬ ሊያመጣ አይችልም። በትክክል እውነተኛውን አምልኮ፣ እውነተኛውን ዝማሬ፣ እውነተኛውን ስግደት ያገኘ ነው እግዚአብሔር በላካቸው ባሪያዎች፣ ይልቁንም ደግሞ በኢየሱስ ክርስቶስ ነው። ሐዲስ ኪዳን ከኢየሱስ ክርስቶስ የተሻለ ሐዋርያ ከኢየሱስ ክርስቶስ የተሻለ መምህር ከሱ የበለጠ የምንሰማው ማንም የለም። ሐዋርያትም ከሱ ሰምተው ነው ወደኛ የመጡት። ከሱ ሰምተው ነው ወደኛ የመጡት። መንፈስ ቅዱስን ተሞልተው ነው ወደኛ የመጡት። ለዚህ ነው እንደ ጌታ ትምህርት አድርገን እንደ ጌታ መልእክተኞች አድርገን የምንቀበላቸው በመንፈስ ቅዱስ ተሞልተው ስለመጡ መንፈስ ቅዱስ ስለማይዋሽ ወደ ስህተት የሄዱ ዘንድ ስለማይለቃቸው ስለማይፈቅድላቸው፣ ተመርተው ተናገሩ፣ ተመርተው ጻፉ ስለሚል እንደ እግዚአብሔር ቃል እንደ መለኮት ቃል ነው ትምህርታቸውን የምንቀበለው፣ እንቅ እናምናቸዋለን። ስለዚህ ቅዱስ ጳውሎስ ምን አለ? የሰውን ሀሳብ በእግዚአብሔር እውቀት ላይ የሚነሳውን አያችሁ፣ እናፈርሰዋለን የሚለው። የእግዚአብሔር እውቀትስ ምንድን ነው? የእግዚአብሔር እውቀት ሰማያዊ ነው። ከምድር ያለፈ ነው። ከላይ ነው። በኢየሱስ ክርስቶስ ማንነት ላይ የተመሰረተ ነው። የእግዚአብሔር እውቀት ራሱ ኢየሱስ ክርስቶስ ነው። እርሱን ስሙት ብሎ ሁለ ነገሩን በኢየሱስ ክርስቶስ ላይ ያሳረፈው ከኢየሱስ ክርስቶስ የቀረ የጎደለ አብ እንዲያው ይህን ቢያደርገው ምን አለ ለምን ይሄን አለፈው የማይለው የአብን ፈቃድ ፈጽሞ አጠናቅቆ የሄደ አባት ሆይ በምድር ላደርገው የሰጠኝን ስራ ፈጽሜ አከበርኩ ያለ፣ አሁን ደግሞ አንተ በፈንታህ ስሜን አክብረው ያለ ይሄ ነው የእግዚአብሔር እውቀት። ይሄ ነው የመለኮት እውቀት። ስለዚህ የሰውን ሐሳብና የእግዚአብሔርን እውቀት በደንብ መለየት መቻል አለብን። የእግዚአብሔር እውቀት የሆነው ኢየሱስ ክርስቶስ፣ የመለኮት ምስጢር የሆነው ኢየሱስ ክርስቶስ፣ ቤዛችን፣ መድኃኒታችን፣ ሁለንተናችን፣ እኛነታችን እግዚአብሔርም እኔ ያለው የመለኮት ሙላት የተገለጠበት የአብ የሆነ ሁሉ የእርሱ፣ የእርሱ የሆነ ሁሉ የአብ የሆነለት እንደገና ፍጹም ሰው በመሆን ደግሞ እኛን የሆነ ወንድሞቼ በማለት ከመካከላችን ቁሞ ከእኛ ጋር ሆኖ ዝማሬ ለአባቱ ያቀረበ በወንድሞቼ መካከል ሁኜ አመሰግንሃለሁ ያለ ወንድሞቼ ሊለን ያላፈረብን አይገርምም። እንዴት ከዚህ ጌታ ከዚህ ወጥቶ እንዴት ለእንትና ይገባል? አይገባም። ለእንትና ስግደት፣ ለእንትና ዝማ፣ እንዴት በምን ተአምር? ይሄንን ነው የምናፈርሰው፣ ይሄንን ነው የምንጥለው። ይሄማ መገንደስ አለበት። በሚመተው ነገር ሁሉ ተመቶ መፍረስ፣ መውደም አለበት። እሺ፣ ይህን ትምህርት እንዲህ ካሳየኋችሁ ሰውየው ያለውን እንስማ። ቤተ ክርስቲያን አትታደስም ብለን ስንናገር ሃይማኖቷ ላይ ነው ወይም አስተምህሮዋ ላይ ነው ትምህርቷ ላይ ወይም አስተምህሯ ላይ አንዲት ነጥብ እንኳን መጨመርም መቀነስም አትችልም። በነገራችን ላይ ቤተክርስቲያን ስልጣኑም የላትም። ይሄ ይሄ ስልጣን ለሌርሰን አልተሰጠም። ምን አይነት ስልጣን ከጌታ አንድ ጊዜ ፈጽሞ የተቀበለችውን ሃይማኖት ከፍም ዝቅም እንድታደርግ አልተሰጣትም። አያችሁ ቤተ ክርስቲያን አትታደስም ስንል አለ፣ ቤተ ክርስቲያን አትታደስም ስንል አስተምህሮዋ ወይም ሃይማኖቷ ላይ ማለታችን ነው በማለት ነው የተናገረው። አሁን ሌላ ሌላው ነገር ሊታደስ ይችላል። የነጠላ አለባበስ የእንትን ምናምን ሌላው ሌላው ነገር ይሄ ሊታደስ ይችላል። የሚታደሰው ይሄ ሰንካላ ሰንካላው ምናምን ትው። እኛ ደግሞ ትልቁ ነገር ላይ ብልሽት ተፈጥሯል እያለን ያለነው ሃይማኖቱ ላይ ሃይማኖቱ ላይ ስህተት ተፈጥሯል። አስተምህሮው ላይ ስህተት ተፈጥሯል። ከግማሽ በላይ የሚሆነው ነገር የስህተት ትምህርት የፈጠራ ትምህርት ነው። መታደስ አለበት፣ መወገድ አለበት። አክሊል አንዳንዴ ጤነኛ ሆነ እንደ ባላይ ምሮ እንደ እግዚአብሔር ሰው የምትናገረዋለህ፣ አንዳንዴ ደግሞ ሙትት ያለ የሞት አስተሳሰብ ይዘህ ትመጣለህ። ለምን እንዴ? በሚገባ ራስህን መርምር ፈትሽና አቋምህን የሚመጣ መከራ ካለ ተቀበለው። ከዘላለም ሕይወት የሚበልጥ ነገር ስለሌለ ይኛ እየኖር ናደ እኛ የምንኖረው እንትኖራለ እግዚአብሔር ያውቃል። አትፍራ። አሁን እውነት ለመናገር አስተምሯ ወይም ሃይማኖቷ ነው ይሄ አይታደስም። ቤተክርስቲያን ይህንን የማደስ መብት የላትም፣ ስልጣን የላትም። አል አላት ቤተ ክርስቲያን ታዲያ፣ የስተት ትምህርት እንዳይገባ ጳውሎስ እኮ እናፈርሳለን የሰውን ሀሳብ እናፈርሳልናል አለ። ገድላትን ድርሳናት ይኸው ቤተክርስቲያን መጥመቃ መለኮት ዮሐንስ የተሳሳተ ትምህርት ነው፣ መጎገዝ አለበት ብላ አወገዝቻ አደለ ታመረ ማርያምን ይህንን ስለ በላይ ሰብ የተጻፈውን አስወጣችው አይደለ? ስለ መሐመድ የተጻፈውን አስወገደችው አይደለ? ይሄ እኮ ነው የሰው ሀሳብ ማለት ይሄ ነው። መጽሐፍ ቅዱስን መበረዝ መጨመር ሆነ መቀነስ ስልጣን የላትም ካ። ለምንድን ነው መጽሐፍ ቅዱስ ስትበርዝ ዝም ብለህ አየህ? ለምንድን ነው በመጽሐፍ ቅዱስ ላይ ያን ያህል ስትደርት ዝም ብለህ አየህ እንዴ? በሚገባ በሚገባ ቤተ ክርስቲያኒቱ አስተምህሮ ዋለ ምስጢረ ስላሴ ላይ ብትል ምስጢረ ስጋው የብትል ምስጢረ ቁርባን፣ ምስጢረ ጥምቀት፣ ምስጢረ ትንሳኤ ሞታ እንዳለ አምስቱ አዕማደ ምስጢር አምስቱ አዕማደ ምስጢር ብላ የምትኮፈስበት ያ ሰው ሰራሽ ዝም ብሎ ምናምንት የትምህርት መታሸት መፈተሽ እንደገና በእግዚአብሔር ቃል መጥራት አለበት። ምንም ዶክትሪን አያስፈልግም፣ ምንም አዕማድ መጽሐፍ ቅዱስ ብቻ ነው የጌታ ትምህርት። የሐዋርያት ትምህርት ብቻ ነው። አይማድ ከዚያ በኋላ መቃቢያን ብትል ኩፋሌ ብትል ምን ብትል ራሱ ብሉይ ኪዳን ራሱ የቤተ ክርስቲያን መመሪያ አይደለም። ጥቅስ ስለጠቀስን ስለ ጌታ በብሉይ እንዲህ ተነግሮ ነበር፣ በመዝሙራት ስለ ጌታ ተጽፎ ነበረ፣ በትንቢት እንደዚህ ተነግሮ ነበረ ተብሎ ከዚያ ከዚያ ስለተጠቀሰ የቤተ ክርስቲያን መመሪያ ልታደርገው አትችልም ብሉይ ኪዳንን። ብሉይ ኪዳን አዲስ ኪዳን ማን ነው ለሚሉ ሰዎች አዲስ ኪዳን ዝም ብሎ እንደ ማንም እንደሌለው ሃይማኖት፣ ዝም ብሎ ውሃ ወለድ ወይም ደግሞ ሰውኛ ትምህርት ሳይሆን መለኮታዊ ትምህርት ገና ዘፍጥረት ሶስት ላይ የተጀመረ አዲስ ኪዳን እንደሆነ ለመናገር የምንጠቅሰው ጥቅስ እንጂ ለሕይወታችን መመሪያ አዲስ ኪዳን አዲስ ኪዳን ነው። የሕይወታችን መመሪያ ብሉይ ኪዳን ማገናዘቢያ የምንጠቅሰው ጥቅስ ነው። ይሄ እኮ ከማንም ሊቃውንት እንትኳ አንደበት ምን ብፁዓቡን እንትና እንዲተናገሩ ቄርሎስ እንዲህ አለ፣ አትናቴዎስ እንዲህ አለ። ለምሳሌ የኢየሱስ ክርስቶስ አማላጅነት በወንጌል ተገልጿል። አይደለም እና ፕሮቴስታንት የበረዙት ነው ለሚሉን ሰዎች እ። እሺ ፕሮቴስታንት ወንጌሉን በርዘውት ከሆነ ኢየሱስ ክርስቶስ ይማልዳል ይማልዳል ብለው እነሱ አስገብተውት ከሆነ እነሱ የማያውቁት በቤተ ክርስቲያናችን ያለ በግዕዝ የተጻፈ ይኸው ኢየሱስ ክርስቶስ አመላጅ ይላል ለማለት የምንጠቅሰው ጥቅስ አለ። ከገርላቱ ከድርሳናቱ ልንጠቅስ እንችላለን። ያ ማለት ለገርላት ለድርሳናት እውቅና መስጠት ማለት አይደለም። አንዲት ነገር ተመዘዘች ማለት ለዚያ ገድል ከዳር እስከ ዳር እውቅና መስጠት ማለት አይደለም፣ ሊሆንም አይችልም። አንተን ለማስረዳት ይህንን ድውይ የሆነውን አስተሳሰብህን ፈታ ለማድረግ በደንብ እንድታየው እንድትረዳው ለማድረግ ብዙ ጥቅሶችን ያመጣንልህ ለአንተ ነው እንጂ መጽሐፍ ቅዱስ ላማይ መጽሐፍ ቅዱስ በቂ ነው። ለጻድቅስ አሐቲ ቃል ትበቆ፣ ለእውነተኛ ሰው እግዚአብሔርን ለሚፈራ እግዚአብሔርን ለሚያምን እግዚአብሔር እውነተኛ እንደሆነ ለሚቀበል ሰው አንዲት ቃል ትበቃዋለች። በእርሱ የሚያምን የዘላለም ህይወት አለው። እኔ መንገድ እውነት ህይወት ነኝ። መዳን በሌላ በማንም የለም። በቃ ከነዚህ አንዱን ብትቀበል ለአንተ በቂ ነው። የማቴዎስን ወንጌል ከአንድ እስከ ሀያ ስምንት እንኳን ማንበብ አይጠበቅብህም ለመዳን። ምዕራፍ ሁለት ላይ መላእክት ተገልጠው ቤተልሔም ላይ ለዓለም ሁሉ መድኃኒት የሚሆን እርሱ ጌታ ክርስቶስ ተወልዶላችኋል ያሉት በቂ ነው። ለዓለም ሁሉ መድኃኒት የሚሆን እርሱ ክርስቶስ ጌታ ተወልዶላቸዋል ብለው የተናገሩት የመሰከሩት ለመዳናችን በቂ ነው፣ በቂ ምስክር ነው። ብዙ ወርቀን መሄድ አይጠበቅብንም እና ብሉይ ኪዳንና አዲስ ኪዳን ከአንድ ላይ ተጠርዞ ስላገኘኸው ብሉይ ኪዳንም የቤተክርስቲያን መመሪያ አድርገን ልትወስዱ አይገባም። መጻሕፍትን እንኳን በጥንቃቄ እንድትመረምር እንድታስተውን ነው እኔ ምክር እየሰጠሁ ያለሁት እንጂ ተሳስተሃል ካልክ ፊት ለፊት መወያየት እንችላለን። በዚህ ጉዳይ ላይ መነጋገር እንችላለን። በቅንነት መንፈስ፣ በፍቅር አስር አስር ደቂቃ እየያዝን ማንም ጠልቃ ሳይገባብን እኔ እናንተ ወይም በአንተ ወይም በእኔ ቤት መነጋገር እንችላለን። መነጋገር እንችላለን። አንተም አስር ደቂቃህን ታበራራለህ። እኔም አስር ደቂቃዬን አበራራለሁ። ጥያቄ ካለ የጠየቀኝን ጥያቄ በእኔ ጊዜ እመልስልሃለሁ። የምጠይቅ ጥያቄ ካለኝ በአንተ ጊዜ ትመልስልኛለህ። አይ በሌላ ቦታ ካልክ ደግሞ ቦታ መቻችና እዚያ ቦታ እንገናኝ። ግን እውነተው ይሄ ነው። ሃይማኖቷ ላይ አይደለም፣ ቤተክርስቲያን ሃይማኖት ላይ መብት የላትም ስልጣን የላትም። እንደ ሃይማኖት ማለት እኮ አስተምህሮው ነው ቤተ ክርስቲያን በኢየሱስ ክርስቶስ ቤዛነት ብቻ ደህንነት ይገኛል የተባለውን የሐዋርያትን ትምህርት አይ በተክልየም መቃብር ቤዛነት ደህንነት ይገኛል ብላ ካስተማረች አስተምሮ ተበላሸ። አይህ ቤዛ ብቻውን ክርስቶስ ነው የሚለውን ቤተ ክርስቲያኒቱ ገደለችው። ስለዚህ አስተምሮ ተበላሸ ማለት ነው። ሃይማኖቱ ተበላሸ ማለት ነው። መዲያን በሌላ በማንም የለም ያሉትን እነ ጴጥሮስ፣ እመቤታችንም የዛው የተኩዶ ዓለም ትባላለች የሚል ሰው ሰራሽ ትምህርት ከገባ በእውነት ነው ምልህ ነጥለን ቆራርጠን እንጥለዋለን። እና ቤተ ክርስቲያን ራሷ ያስገባችውንማ እራሷ ማስወጣት ግዴታዋ ነው። መጨመር መቀነስ የማትችለው በጌታችንና በሐዋርያት ትምህርት ላይ ብቻ ነው። እራሷ ያስገባችውን እራሷ የማስወጣት ግዴታ አለባት። አንተ መቀነስ አይቻልም መጨመር አይቻልም ያልከው ምኑ ላይ ነው? አሁን ቤተክርስቲያኒቱ የያዘችው አስተምህሮ ትክክል ነው፣ በዚያ ላይ መጨመር፣ በዚያ ላይ መቀነስ አይቻልም እያልከኝ ነው። አትስከር፣ አትስከር። ይሄ የስከር መንፈስ ነው፣ የእብደት መንፈስ ነው። ስለዚህ ነገሮቹን በጥንቃቄ እንድታያቸው ነው የምፈልገው ቢያንስ አራት መቶ አምስት መቶ አንድ ሺህ እንኳን ተከታይ ካለህ ያንን አንድ ሺህ ሰው እውነተኛ ትምህርት አስተምረው በጌታ ፊት ፍርድ እንዳይሆንብህ ዕዳ እንዳይሆንብህ እንዲህ ለኦርቶዶክስ ከምትወግንና የኦርቶዶክስን የኑፋቄ ትምህርት ዝም ብለህ እንደው ይሄ ድጋፍና አጥር ከምትሆንለት የጌታን ትምህርት ጥርት ባለ ሁኔታ አስተምረህ ለምን አምስት ሰው ብቻ አታተርፍም ኢየሱስ ክርስቶስን እኮ ያ ሁሉ የአምስት ገበያ ህዝብ ተከትሎት መጨረሻ ላይ እኮ ስቀሎ ስቀሎ ያለ ህዝብ ነው። እሱ እውነትን ይናገራል። የሚቀበል ይቀበል፣ የማይቀበል ግን መብቱ ነው። እኔ እውነትን ልናገር መጥቻለሁ ስለዚህም ተወልጃለሁ አለው ጲላጦስን። ስለዚህ አንተም የጌታ ደቀ መዝሙር ከሆንህ ለእውነት ተወልደህ ይህንን ልትመሰክር መገለጥ መቻል አለብህ። የምለው ይሄንን ነው የተወደዳችሁ ክርስቲያኖች ኦርቶዶክሳውያን፣ ነው በተለይ በተለይ ኦርቶዶክሳውያን እንዲህ አይነት ትምህርቶች ቁጭ ብላችሁ የምታዳምጡ በእንደዚህ አይነት ሙትቻ ትምህርቶች ጆሯችሁ፣ ልባችሁ የደነዘዘባችሁ። እኔም እንደ አንዱ ኦርቶዶክስ ተዋህዶ አማኝ እንደ አንድ የኦርቶዶክስ አገልጋይ ነው የምናገረው በልብስ ስለምታምኑ በቆብ ስለምታምኑ በግዕዝ ቋንቋ ስለምታምኑ በያሬዳዊ ዜማ ስለምታምኑ ይህንን ሁኜ ነው የመጣሁላችሁ እንጂ ቆም ማድረግ ካባ መልበስ የሆነ ግዕዝ መጥቀስ ግዴታ የሆኑ አይደለም። ለስብከቴ ውበት መስጫ ማድመጫ ሆኑ አይደለም፣ ወይ ሊቅነቴን ለመግለጫም አይደለም። እውነታው ሌላ ነው። ነገር ግን እሾህን በሾህ መንቀል ግድ ከሆነ እጠቀምበታለሁ በግዕዝ የገባን የስተት ትምህርት በግዕዝ እነቅለዋለሁ በቤተ ክርስቲያን አባት በቆብ የገባን የስተት ትምህርት በቆብ እነቅለዋለሁ ግድ ነው በሱፍና በከረባት የመጣን ደግሞ እዘምትበታለሁ ይልቅስ እንደ ብንመካከር አገራችን በጣም እየተበላሸች ነው በብዙ የኑፋቄ ትምህርቶች እየተጠቀለቀች ነው ብዙዎች የሚጠብቋት ደግሞ ኦርቶዶክስ ቤተ ክርስቲያን ነው፣ መፍትሄ ትሆናለች። ሰሞኑን ከአንድ ትልቅ የፕሮቴስታንት ሰው ነገር ግን በፊት ኦርቶዶክስ ዲያቆን የነበረ ቤተ ክርስቲያኒቱ ገፍታ ገፍታ ገፍታ ወደ ፕሮቴስታንት የጣለ የቀላቀለችው ያ ሰው ከአንድ ጓደኛ ጋር አገኘንና ብዙ ሀገራት ይዞራል እናንተ ኢትዮጵያውያን እኛን ሁሉ ገደላችሁን ነው ያሉት። አፍሪካውያን እንግዲህ በሄደበት የአፍሪካ ሀገራት በሙሉ እናንተ ኢትዮጵያውያን እግዚአብሔር ይፍረድባችሁ እናንተ ተኝታችሁ ለሌላ ሰለባ አደረጋችሁን። እናንተ ብትነቁ እናንተ ብትበረቱ እንዲህ አንሆንም ነበር ብለውት ያንን ዓላማ ተሸክሞ መጥቶ ምን እናድርግ ነው ያለ። ምን እንስራ? አፍሪካ ሁሉ የምትጠብቀው ኢትዮጵያን ነው አለ። እውነቱን ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ይህንን ነገር በደንብ ተረርታ ወንጀሏን ይዛ ያሉት አባቶች በሙሉ እውነት የስብሰባቸው ቀን የሲኖዶሱ ቀን ሁሉም መጽሐፍ ቅዱስ ይዘው ልክ ሰሞኑን የካቶሊክ ቤተክርስቲያን እንዳደረገችው ከአሁን ጀምሮ ቤተ ቤተክርስቲያናችን ኦርቶዶክስ ቤተክርስቲያናችን አገልጋዮቿ፣ ምእመናኖቿ በእያንዳንዱ ምእመን ቤት መጽሐፍ ቅዱስ ይገኛል። መጽሐፍ ቅዱስ ደግሞ በየመድረኩ ይሰበካል፣ ብለው መጽሐፍ ቅዱስን ይዘው ምን አለ ፎቶቸውን ይዘው ቢወጡ ይህንን ይህን ፎቶ እንደው አምጥተው ከሚደቅኑብን ይሄ ፎቶ አሁን ምን ይሰራል? እናለኛ በግ ከነነፍሱ ከነቀንዱ የዋጣ የሚመስሉ የጾመ ፊት የማይታይባቸው ይህንን ፎቶ እኛ አንፈልግም። ይደብቁት። ተራራ ተራራ የሚያክል ወደ ማየት አንፈልግም። በቃ ያዘበዘበ ፊት፣ መጠጥና ክትፎ ስጋ የተሸከመ ፊት እኛ ማየት አንፈልግም። ካሁን በኋላ ወንጌል የበለው ኢየሱስ የሚታይበት እኔነት ነው እኛ የምንፈልገው። የተወደዳችሁ ክርስቲያኖች ኦርቶዶክሳውያን እልህ ልትገቡ እልህ ሊገባችሁ ይገባል። እልህ በቃ እልከኝነት፣ ኦርቶዶክስነት፣ ንጹህ ሃይማኖት፣ ንጹህ ክርስትና፣ እውነተኛ መጽሐፍ ቅዱስ መስማት አለብን ብላችሁ ልትጨክኑ ይገባል። እግዚአብሔር ይባርካችሁ፣ ጸጋውን ያብዛላችሁ። ይህንን መልእክት ደግሞ ለብዙ ሰዎች እንደምታዳርሱልኝ ተስፋ አደርጋለሁኝ። አመሰግናለሁ።